ከዛን ሰው ስለመሆኑ ብቻ አይደለም የሚናገረው፣ ጸጋንና እውነትን ተመልቶ በእኛ አደረ ይላል። ብሉይ ኪዳን ላይ ሲያገለግሉ ከነበሩት ነገሮች ውስጥ ኢየሱስ ክርስቶስን በጥላ መልክ ሲገልጡ ከነበሩት ነገሮች ውስጥ አንደኛው የማደሪያው ድንኳን ነው። ይሄ የማደሪያው ድንኳን የሚቀመጠው እስራኤላውያን በምድረ በዳ ላይ በሚጓዙበት ጊዜ፣ ይሄ የማደሪያው ድንኳን የሚቀመጠው በእስራኤል ሕዝብ መካከል ነበረ እና በእስራኤል ህዝብ መካከል የሚቀመጥ የማደሪያ ድንኳን ነበረ። የእስራኤል ህዝብ በሚንቀሳቀሱበት ጊዜ ይሄ የማደሪያው ድንኳን ከእስራኤል ህዝብ እኩል ይንቀሳቀሳል፣ ይዘውት ነው የሚሄዱት። ከዛን በሚያርፉበት ስፍራ ላይ እዛ ደግሞ በእስራኤል ህዝብ መካከል በመካከል ላይ ነው የሚደረገው። ይሄ የማደሪያው ድንኳን በእስራኤል ህዝብ መካከል ይቀመጥ ነበረ። የማደሪያው ድንኳን ይሄ ምንን ነው የሚገልጸው በጥላ መልክ የሆነ ነገር ያሳየናል። ይህ ምንድን ነው? ኢየሱስ ክርስቶስ አንደኛውን የማደሪያው ድንኳን በአንድ ስፍራ ላይ ለረዥም ጊዜ አለመቆየቱ የሚያሳየን አንደኛው ኢየሱስ ክርስቶስ በዚህ ምድር ላይ በሰውነቱ የሚቆየው ለጥቂት ጊዜ እንደሆነ ያሳየናል። የተወሰነ ፍንጭ ይሰጠናል ማለት ነው። ሌላኛው ነገር ደግሞ ይሄ የማደሪያው ድንኳን የሚቀመጠው በእስራኤል ህዝብ መካከል ነው። ስለዚህ በዚህ በማደሪያው ድንኳን በእስራኤል ሕዝብ መካከል እንደተቀመጠው ሁሉ ኢየሱስ ክርስቶስም በእስራኤል በአይሁዶች ሕዝብ መካከል መጥቶ ነበረ አድሯል። በሰውና እግዚአብሔር የማደሪያውን ድንኳን የተጠቀመው ክብሩን ለማሳየት ክብሩን ለመግለጽ ነው። ኢየሱስ ክርስቶስም ደግሞ የእግዚአብሔርን ክብር የሚገልጽ ነው። መጥቶ በሰው ሁሉ መካከል አደረ ይላል። ጸጋን እና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። አሁን እዚህ ጋር ያዩትን ክብር ማየት ይኖርብናል። እኛም ዮሐንስ ኢየሱስ ክርስቶስን አይቶታል፣ ኢየሱስ ክርስቶስን ዳሶታል፣ ኢየሱስ ክርስቶስን ነክቶታል። እና ዮሐንስ ኢየሱስ ክርስቶስን በአጭሩ ያየው ሰው ነው ማለት ነው። ስለዚህ ክብሩን በተመለከተ በተለያየ መንገድ ልናነሳ እንችላለን። አሁንም የማደሪያው ድንኳን ማየት ይኖርብናል። ይህንን የማደሪያውን ድንኳን በምንመለከትበት ጊዜ የማደሪያው ድንኳን ዋና አገልግሎቱ ምንድን ነው? የእግዚአብሔር ክብር ማደሪያ ነው። ይሄ የማደሪያው ድንኳን የእግዚአብሔር ክብር ማደሪያ ነው። የእግዚአብሔር ክብር ደግሞ በመቅደሱ ሥርዓት በሰለሞን ዘመንም ይሄ የቤተ መቅደሱ ከተገነባ በኋላም ቤተ መቅደሱ ውስጥም እግዚአብሔር ክብር በማደሪያው ድንኳን እንዳለ ሁሉ በዚህ መቅደስ ውስጥም በቤተ መቅደሱ ውስጥም የእግዚአብሔር ክብር መኖሩን እንመለከታለን። ይሄ የእግዚአብሔር ክብር ይሄ የማደሪያው ድንኳን እግዚአብሔር ተጠቅሞ በማደሪያው ድንኳን አማካይነት አሁን ሊመጣ ያለውን ኢየሱስ ክርስቶስን እየገለጸ ይሄ የማደሪያው ድንኳን አገለገለ። ከዛም በኋላ ምን ሆነ? እስራኤል የእስራኤል ሕዝብ በሙሉ እግዚአብሔርን አልታዘዙትም ነበረ። እግዚአብሔርን ባለመታዘዛቸው ምክንያት ይሄ ክብር ከእስራኤል ሕዝብ ላይ ተነሳ ሄደ፣ ክብሩ ሄደ፣ ክብሩን አጡት። እስራኤላውያን ማለት ነው። ከዛም በኋላ ይህንን ክብር ይዞ የተመለሰው ልጁ ኢየሱስ ክርስቶስ ነው። የእግዚአብሔር እውነተኛ ክብሩን የታየው በኢየሱስ ክርስቶስ ነው። ይሄ የማደሪያው ድንኳንንና ክብሩን አንድ ላይ አድርገን የማደሪያው ድንኳን የእግዚአብሔርን ክብር ለመግለጽ በብሉይ ኪዳን በጥላነት መልክ ሲያገለግል ቆይቷል። በአዲስ ኪዳን ደግሞ ኢየሱስ የእግዚአብሔርን ክብር ለማሳየት መጥቷል። የእግዚአብሔር ክብሩ ምን እንደሚመስል በኢየሱስ ክርስቶስ ታይቷል ማለት ነው። ካዩት መካከል ዮሐንስ አንዱ ነው። ጴጥሮስ፣ ያዕቆብና ዮሐንስ በተራራ ላይ የኢየሱስን ክብር እንዳዩ እናያለን። በተራራው ላይ ኢየሱስ ክርስቶስ ምን እንደሚመስል ታይቷል እና ክብሩን አይተውታል። የኢየሱስ ክርስቶስን ዳግም ሲመጣ ምን አይነት ብርሃን ውስጥ ሆኖ እንደሚመጣ ያዩት ክብሩን ያዩት ሶስቱም ነበሩ ጴጥሮስ ያዕቆብና ዮሐንስ። ስለዚህ የእግዚአብሔር ክብር መገለጫ ኢየሱስ ክርስቶስ ነው። ሲያረግም ደግሞ ያረገው ኢየሱስ ክርስቶስ በክብር ደመና ነው እና አሁንም ስለ ኢየሱስ ክርስቶስ የሚናገሩ ስለ ክብሩ የሚናገሩ ነገሮች ናቸው። ሌላኛው ግን በጣም ትኩረት ሰጥተን ልናየው የሚገባው ምን አለ ኢየሱስ ክብሩን የገለጠው በመስቀል ላይ ነው ትልቁ ክብሩ የተገለጠው የኢየሱስ ክርስቶስ ክብር የተገለጠው ኢየሱስ ክርስቶስ በመስቀል ላይ ስለ ሰው ልጆች ሁሉ ሲሞት ነው ይህንንም ደግሞ ኢየሱስ ክርስቶስ እንደዚህ ይገልጸዋል ከዚህ በኋላም የምናየው ክፍል ነው ነገር ግን ማጣቀሻ እንዲሆነን የዮሐንስ ወንጌል ምዕራፍ 12 ላይ ያለውን እንመልከት ቁጥር 23 ላይ ኢየሱስም መለሰላቸው እንዲህ ሲል፣ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ፣ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ስለዚህ የኢየሱስ ኢየሱስ ሲናገር የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ወደ መስቀል በሚሄድበት ጊዜ ነው። እዚህ ኢየሱስ ክርስቶስ በመስቀል ላይ ክብሩን እግዚአብሔር ክብሩን ከገለጠበት አንዱ ኢየሱስ ክርስቶስ በመስቀል ላይ በሞተበት ጊዜ ነው። ሌላኛው ደግሞ አንድ ልጅም ከአባቱ ዘንድ የሚለው ክፍል ነው። ኢየሱስ ክርስቶስን ዮሐንስ አንድያ ልጅ አንድ ልጅ እያለ ብቸኛ የእግዚአብሔር ልጅ እንደሆነ ይነግረናል። ስለዚህ ይሄ አንድያ ልጅ ሲል ምን ለማለት ፈልጎ ነው ስንል ልዩ ልጁ፣ ብቸኛ ልጁ መሆኑን የሚገልጽ ክፍል ነው። እኛም የእግዚአብሔር ልጆች ሆነናል፣ ነገር ግን በክርስቶስ አይነቱ አይነት አደለም። ማወቅ ያለብን አንድ ነገር እኛ የእግዚአብሔር ልጅ አልተባልንም። ከዳኑ አማኞች ውስጥ አንዱም ሰው የእግዚአብሔር ልጅ አልተባለም። እኛ የተባልነው በጠቅላላው ነው፣ የእግዚአብሔር ልጆች ነው የተባልነው። ዮሐንስ ኢየሱስ ክርስቶስንና የዳኑትን ሰዎች ሲናገር ለያይቶ ነው የሚናገረው። እኛ የእግዚአብሔር ልጆች ሆንን። ነገር ግን ስለሱ ሲናገር ይለየዋል። ልዩ ነው እሱ። ስለዚህ እሱ የእግዚአብሔር ልጅ ነው ይላል። ለይቶ መናገር ለምን አስፈለገው ስንል ዮሐንስ እያለ ያለው ከአምላክነቱ ጋር እያገናኘ ስለሆነ ነው። እሱ ከአብ ጋር አንድ ነው። ከእግዚአብሔር ጋር ያለውን አንድነት ይነግራል። እሱ ከአብ ጋር እኩል ነው ብሎ ይናገራል። ወይምም ደግሞ ከአብ ጋር ስላለው ኅብረት ሲናገር ይናገራል። ይሄ የኢየሱስ ክርስቶስ ልጅ መሆን የሚናገረው ስለ አንድነት፣ ስለ እኩልነትና ስለ ኅብረቱ ከአብ ጋር ስላለው ከእግዚአብሔር ጋር ስላለው ማለት ነው። ስለዚህ የሚያወራ ነው። ስለዚህም ነው ለይቶ ለይቶ የሚያወራው። አንድ ልጅ ነው እሱ አንድያ ነው። ሌሎቻችን በዚህ በአንድ ልጁ በኩል በአንድያ ልጁ በኩል ልጆች የሆነነን በማመን ልጆች የሆነነን ከእሱ ጋር ምንስተካከልና ምንስተያይ እኩያ የምንሆን አይደለንም። እሱ ብቸኛ አንድያ ልዩ የሆነ ልጁ ነው። እሱ እግዚአብሔር ነው። እሱ አምላክ ነው። ስለዚህ እዚህ ላይ አስምረን ማለፍ እንዳለብን uh, ያሳየናል።